አባጃምቦ ላይ ያለ አፕያ ከያ አይ ያንተ ነው ማለፍ ነው አልኩት። እኔ አቀሽ ሆነ ነኝ ነኝ አዴሽ እኔ ባሉ በጣም በጣም በጣም ደስ ይላል። በጣም ያምራል። የዘንድሮ ደግሞ ለየት ያለ ነው። በጣም ደስ ይላል። ከመብራቱ ጋራ ከደስታቸው ጋራ ደስታችን ደግሞ እጥፍ ነው። በጣም በጣም በጣም ደስ የሚል አከባበር ነው እየተከበረ ያለው ተመችቶኛል። በጣም አንድነት ፍቅር እንደሆነ ኢሬቻ አውቀው ተረድተውት፣ የገበያውም ራሱ ምን ያህል ገቢ እንደሚያገኙ ምን ያህል ቆንጆ ነገር እንደሆነ ስላወቁት ስለተረዱት ጥቅም እንጂ ጉዳት ስለሌለው ደስታ፣ ፍቅር ስላለው ተረድተውታል። ዘንድሮ ደግሞ የበለጠ ሁሉም ተረድቶት፣ ይሄው እግዚአብሔር ይመስገን በደስታ አክብረን እየተመለስን ነው። በዚህ የሚጠበቅበት በቃ አንድነት፣ ሰላም። እሬቻ ማለት የፈጠርክ አምላክ ይሄን ውሃ የፈጠርክልን አምላክ ይሄንን ቄጠማ ይሄንን ጸጋ፣ ነገር የፈጠርክልን አምላክ ፈጣሪያችን ለዚያ ያደረስከን ከክረምቱ ከጭቃው ከጨለማው ወደ ብርሃን ላመጣህን ጌታ ብለው ነው የሚያመሰግኑት እንጂ ላምልኮ አይደለም የሚሄዱት ስለዚህ ይሄንን አውቀው ተረድተው ይኸው ብሔር ብሔረሰቦች እንደምታየው በደስታ መጥተው እያከበሩ ነው እና ከአመት አመት ከአመት አመት እየጨመረ እያማረ ነው የመጣው አሁን ደግሞ ካለምንም ጥርጥር ሁሉም በደስታ ኢሬቻ የሰላም የፍቅር መሆኑን አውቆ ይኸው በደስታ እያከበረ በጣም በጣም እኔ አንዳንድ ጊዜ ሳየው እዚህ አይደለም ውጪ ያለው ይመስለኛል። ለምን ከውጭው የበለጠ ራሱ በልጧል። ኮሪደሩ፣ መብራቱ፣ የተለያየ ትርኢቱ ሲታይ የነበረው ትናንት ጀለቡልቲ ላይ ሁሉ ነገሩ ምን ብዬ ልንገርህ? በጣም ልዩ አሁን አለች አዲስ አበባ። እንደ ስሟ ለየት ትብላለች። ፊንፊኔ በጣም በጣም በጣም ትመቻለች፣ ከድሮ የበለጠ።